ሰላም ሰላም፣ በዓለም ዙሪያ ያላችሁ ቅዱሳን ወንድሞችና እህቶቼ፣ እንዲሁም ሙስሊም ወንድሞችና እህቶቼ፣ ሰላም ለእናንተ ይሁን፣ የጌታ ሰላም ይብዛላችሁ። የዮሐንስ ወንጌል ጥናት ጀምረናል፣ በየሳምንቱ ሐሙስ የመጀመሪያው ዮሐንስ ወንጌል ምራፍ አንድ ቁጥር አንድን ተመልክተን ነበረ። የሁለተኛው ሳምንት ይህንኑ ክፍል ግሪኩን መሰረት በማድረግ ሆ የሚለው ደፍኔት አርቲክል የግሪኩ ማለት ነው። ወንዳዊ ጾታ ለኦብጀክት ያልሆነ ወይም ለንግግር ያልሆነ አካላዊ ቃል የሆነውን ክርስቶስን ለመግለጥ እንደገባ ለማሳየት ሞክሬ ነበር። እንደው በመጀመሪያው ሳምንት ላይ ምን ነበረ? በመጀመሪያ የሚለውን ሀሳ ቃል ይቅርታ፣ ሁለተኛ ደግሞ ቃል የሚለውን ራሱን ምን ማለት እንደሆነ ነበረ የሚለውን የሃላፍ ጊዜ የሕልውና ወይም ደግሞ የመገኘት ወይም የመሆን ቃል ምን ማለት እንደሆነ ላይ ማየት ሞክረን ነበር። ይሄ በመጀመሪያ የሚለውን ቃል በመጀመሪያ የሚለውን ቃል አንደኛ ዮሐንስ ምዕራፍ አንድ ቁጥር አንድ እና ዘፍጥረት ምራፍ ምዕራፍ አንድ ቁጥር አንድ ላይ ያለውን ትርጉም ለማየት ሞክረን ነበር። በዘፍጥረት ምዕራፍ 1 ቁጥር 1 መሰረት በመጀመሪያ የሚለው ቃል የሰማይና ምድርን ጅማሮ የሚያሳይ እንደሆነ ለማሳየት ሞክሬ ነበር። በዘፍጥረት ምዕራፍ 1 ቁጥር 1 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ሰማይና ምድርን መቼ ፈጠረ? በመጀመሪያ በሚባለው ጊዜ እንደፈጠረ ይነግረናል። ስለዚህ መጀመሪያ የሚባለው ጊዜ የሰማይና የምድር የመጀመሪያ ወይም ደግሞ መነሻ ወይም ልደት እንደሆነ ወይም ጅማሮ እንደሆነ የማሳየት ሞክር ያለው ስለዚህ፣ ይሄ ታይም ሰማይና ምድር የተፈጠሩበት ነው። በዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ መሰረት ደግሞ በመጀመሪያ ቃል ነበረ ይላል። ስለዚህ የእርሱን ህልውና የእሱን ማንነት የሚያሳይ ነው። ሁለቱንም በመጀመሪያ ምን ነበር? ቃል ነበር። ስለዚህ ማንነቱ ምን ነበር? ቃል ነበር። ሰማይና ምድር በተፈጠሩ ጊዜ በመጀመሪያ በሚባለው ታይም ውስጥ በማንነቱ ቃል እንደነበረ ለማየት ሞክረን ነበር። እንዲሁም ደግሞ በመጀመሪያ በሚባለው ሰማይና ምድር በሚፈጠርበት ጊዜ በዚያን ጊዜ መኖሩን ነበረ የሚለው ቃል ፓስቴንስ ስለሆነ ነበረ ማለት መኖርን የሚያሳይም ስለሆነ በዛም ጊዜ እንደነበረ አይተን ነበር። ስለዚህ አንደኛ ዮሐንስ ደግሞ ምዕራፍ አንድ ቁጥር አንድ በትክክል ደግሞ ህልወቱን ይነግረናል መኖሩን። አንዳንዶቹ ሙስሊሞች የተስፋ ቃል ነው ይላሉ። የተስፋ ቃል ወደፊት እንጂ ወደኋላ አይደለም። በጣም የሚያስቅ ነገር ነው። እሱ እንግዲህ ወደ ኋላ መኖሩን የሚያሳይ ንግግር ይናገራል። ምን ይላል? ከመጀመሪያ የነበረውን ይላሉ የሰማነው። ስለዚህ በመጀመሪያ ነበረ ነበረ፣ ከዛ ሰማን ይላሉ። ከመስማት በኋላ ምን አለ? አየን ይላሉ። በማየትና በመስማት መካከል አለ መገለጥ። ተገለጠ ይላል። እዛው ማንበብ ትችላላችሁ ገብታችሁ። ሰማን ነበረ፣ እሱ፣ ከዛ ስለ እሱ ሰማን። የነበረው ከመጀመሪያ ነው፣ ሰማ ነው። ከዛ አየን፣ ከዛ ተመለከትን ይላል። ተመለከትን ነው፣ ከዛስ ዳሰስን። ታያቸው የነበረው የሰሙት፣ የማይታየው በመገለጥ ወደ መታየት መጣ። ምክንያቱም ለመገለጥ አካል ያስፈልገዋል። ስለዚህ ተመለከትን ይላል። ከዛ ዳሰስ ነው አያችሁ። ስለዚህ ይሄንን ያሟላ ነው። ስለዚህ ቃል የሚባለው አካላዊ ቃል እንጂ ንግግር እንዳልሆነ ደግሞ በግሪኩ ለማሳየት ሞክሬ ነበር። በግሪክ ሆም የምትለዋ የግሪክ ቃል በእንግሊዝኛ ዘ ማለት ነው። ደፍኔት መሆኑን ነው የሚያሳየው። ይቺ ማስኩሊን ነች። ማስኩሊን እንጂ ፌኒሜኒን አይደለችም ማስኩሊን እንጂ ፌሚኒን አይደለችም። ወይም ደግሞ ቶን አይደለም። ቶን ከሆነ ባለፈው ምን ብለን ነበረ? ለኦብጀክት ነው ብለናል። ለምሳሌ ለንግግር፣ ለእቃዎች፣ ለምናምን ቶኖ የሚደረገው በፍጹም ለ ለንግግር ሆ የሚለው የግሪክ ቃል አይገባም። ስለዚህ ሆሎጎስ ነው የሚለው ሎጎስ የሚለው ቃል ቃል ነው ትርጉሙ። ስለዚህ አካላዊ ቃል ስሜት ፍቃድ ያለውን እንደሆነ ለማሳየት ሞክሬ ነበረ። ኦኬ፣ እንግዲህ ያ ቃልም እግዚአብሔር እንደነበር ቃሉም እግዚአብሔር ነበር የሚለውን እግዚአብሔር የሚለው ቃል በእንግሊዝኛ ጋድ እንደሆነ ያም ማለት አምላክ የሚለውን እንደሚወስድ ስለዚህ ቃልም እግዚአብሔር ነበር ማለት አብ ነበር ማለት ሳይሆን አምላክ ነበር የሚለውን ሀሳብ እንደሚሸፍን ለማሳየት ሞክሬ ነበር። ኦኬ፣ ስለዚህ ዛሬ ደግሞ ምን እናያለን? ቁጥር ሁለትና ቁጥር ሶስትን አንድ ላይ እያይዘን እንነሳለን። እሺ ቁጥር ሁለት ላይ ምን ይላል? እርሱም እርሱም ይላል ስለዚህ እርሱም በመጀመሪያ ከእግዚአብሔር ጋር ነበር ይላል። እንግዲህ ቃልም ከእግዚአብሔር ጋር ነበረ ቁጥር አንድ ላይ ተመልክተነዋል። ይችል ያሳያችሁ እያሰመርኩ። እሺ ቁጥር አንድ ላይ ቃልም እግዚአብሔር ጋር ነበር ብለናል። መልሶ እዚህ ጋር እርሱም በመጀመሪያ ከእግዚአብሔር ጋር ነበር ይላል። ስለዚህ በአንዳንድ ትርጉሞች እርሱም የሚለውም ይህም የሚል ቃል ይጠቀማሉ። ዝሮ ዝሮ ይህም እዚች ጋር ይህም የሚለው ቢገባ ይህም በመጀመሪያ ከእግዚአብሔር ጋር ነበር፣ ወይም እርሱም በመጀመሪያ ከእግዚአብሔር ጋር ነበር። ኦኬ ስለዚህ እርሱም የተባለው ማን እንደሆነ በግልጽ እናውቃለን ማለት ነው። ለምን እርሱም ከእግዚአብሔር ጋር ነበር። ስለዚህ ቃልም ከእግዚአብሔር ዘንድ ነበር ስለዚህ እርሱም የሚለው ስለዚህ እርሱም የሚለው ቃልም ማለት ነው። ቃልም እዚህ ቦታ ላይ ምን መተካት እንችላለን? እዚች ቦታ ላይ ምን መተካት እንችላለን? ቃልም በመጀመሪያ ያው በመጀመሪያ ቃል ነበር ስለሚል ጊዜን ስለሚል ከእግዚአብሔር ጋር ነበረ ይላል። ስለዚህ እያሳየን ያለው ማን ነው? እርሱ የሚለው ቃል ማን ነው? ቃል ነው ማለት ነው። ስለዚህ ቃል ከእግዚአብሔር ዘንድ ነበር ይለናል። ኦኬ፣ ይሄ ለምንድን ነው የሚጠቅመን? ቀጣዩ ሶስተኛው ቁጥር ሁሉ በእርሱ ተፈጥረዋል የሚለው እርሱ ማን እንደሆነ በግልጽ እንድናውቅ ይጠቅመናል ማለት ነው። ተመልከቱ። ስለዚህ ሁሉ እርሱም በመጀመሪያ ከእግዚአብሔር ጋር ነበረ፣ ሁሉ ነገር በእርሱ ተፈጥሯል። እዚህ ጋ በእርሱ በእርሱ የተባለው ማን ነው ማለት ነው ቃሉ ቃሉ ስለዚህ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር ሶስት ሁሉ ነገር በእርሱ ተፈጥሯል ሁሉ ነገር በእርሱ ተፈጥሯል በማን በቃሉ ተመልከቱ ላያያዝ እና ላሳያችሁ ሁሉ በማን ተፈጥሯል? በእርሱ። እርሱ ማን ነው? በመጀመሪያ ከእግዚአብሔር ጋር የነበረው ከእግዚአብሔር ጋር የነበረው ማን ነው? ቃሉ ነው። ይሄ ቃሉ መቼ ነበረ? በመጀመሪያ በመጀመሪያ ከማን ጋር ነበረ? ከእግዚአብሔር ጋር ነበር። ነገር ሁሉ በእርሱ ተፈጥሯል፣ ከተፈጠረውም ሁሉ ያለ እርሱ የተፈጠረ የለም። ኦኬ፣ ምን ማለት ነው? ሁሉ በእርሱ ተፈጠረ። ኦኬ፣ ከተፈጠረውም ከተፈጠረውም ያለ እርሱ አልተፈጠረም። ኦኬ እዚህ ጋር ግልጽ ነገር እንድናውቅ የምፈልገው ሁሉ በማን ተፈጠረ? በእርሱ። ከተፈጠረውም ያለ እርሱ የተፈጠረ የለም። ስለዚህ ምን ማለት ነው? ተፈጠረ የተባለው ሁሉ ተፈጠረ የተባለው ሁሉ በማን ነው የተፈጠረው? በእርሱ። ስለዚህ እርሱ ፍጡር ነው ብለን የምናወራ ከሆነ እርሱ ፍጡር ነው ብለን የምናወራው ከሆነ ራሱን የፈጠረው ራሱ ነው ልንለው ማለት ነው። ራሱ የፈጠረው ራሱ ሆኖ ታገኙታላችሁ ማለት ነው። ይሄ ደግሞ የማይሆን ነገር ይሄ ደግሞ የማይሆን ነገር፣ በፍጹም ፈጣሪ ፈጣሪ ራሱ ሊፈጠር አይችልም። ፈጣሪ ራሱን ምን ሊላ አይችልም ሊፈጠር አይችልም ራሱን ከፈጠረ ከፈጠረ ፈጣሪ ሳይሆን ፍጡር ይሆናል ማለት ነው። ፍጡር ይሆናል። ይህንን ነው ልነግራችሁ የምፈልገው። ስለዚህ ሁሉ በእርሱ ከተፈጠረ በማን ሁሉ በእርሱ ከተፈጠረ በክርስቶስ ማለት ነው ወይም ደሞ በቃሉ ሁሉ በእርሱ ከተፈጠረ በእርሱ ከተፈጠረ እርሱ ደግሞ ቃል ከሆነ እሱም ቃል ደግሞ እግዚአብሔር ከሆነ ስለዚህ ሁሉ በእርሱ ተፈጠረ፣ ከተፈጠረውም አንዳችን በእርሱ አልተፈጠረም። ስለዚህ ፈጣሪ ነው ማለት ነው። ስለዚህ ለዛሬ ያለን መልእክቴ ነው። የሚቀጥለው ኤን ቃል በግሪኩ እና ከሌሎች የመጽሐፍ ቅዱስ ቃል አያዥ ያቀርብላችኋለሁ። ስለሰማችሁን ስላዳመጣችሁ እኛ አመሰግናለሁ። ሼር በማድረግ ሌሎች አድርሰው